እጅግ እጅግ ማንም ያልጠበቀውን መረጃ ነው በውስጥ የላኩልኝ። በተለይ ደግሞ ሱሱን በቅርብ እናቃታለን ያሉ አንዳንድ ግለሰቦች ኧረ ይህን ቪዲዮ በደንብ ተመልከቱ ሲሉ በውስጥ መረጃውን አድርሰውናል። እስቲ በቪዲዮ መግቢያ ምን ተመለከታችሁ? ምን ታዝባችሁ? እንግዲህ ሱሱ እንደምትለው በዳኒ እጅግ እንደተጎዳች፣ የእውነትም እንደምትወደው የእውነት ፍቅረኛው እንደሆነች፣ ከብሩኬ ጋር በደረሰው ነገር ፕራንክ በመሰለው ቪዲዮ ዳኒን በመጉዳቷ እንዳዘነች፣ የእግዚአብሔርን ስምም የገብርኤል ስምም እየጠራች ጉዳዩ እውነት እንደሆነ ሁሉ እየተናገረች እየማለች ነበር ያየናት። እንግዲህ ቀጥሎ ደግሞ በውስጥ በተላኩልን መረጃዎች፣ በዝማሬ በፕሮቴስታንት እምነት መዝሙር ሱሱ ከሆነ ቲክቶከር ጋር ሆነ የዘመረችውን ቪዲዮ ነው በውስጥ የላኩልኝ። ይህም የሚያሳየው ሱሱ የእምነቱ የኦርቶዶክስ ተከታይ አይደለችም እነሱ እሱ ያሰቡት ሌላ ድራማም ስላለ ነው አውቃ የገብርኤልን ስም እየጠራች ሰው እንዲያምን ሁሉ ነገር እውነት እንደሆነ እያስመሰለች ጭምር በቪዲዮ የተመለከት ናት እያሉ እንግዲህ መረጃውን በግልጽ ሲያሳዩ ነበረ። እንግዲህ በውስጥ የተላከልን መዝሙር የሆነ አንድ ቲክቶከር አለ። ይሄ ቲክቶከር በእምነቱ የፕሮቴስታንት እምነት ተከታይ ነው። እንደውም ብዙዎቻችሁ ታውቁት ይሆናል። ወደ ውጭ ሀገር በጣም መሄድ ይፈልግ ነበር። በሆነ ጊዜ አሜሪካ፣ ካናዳ መሄድ ይፈልግ ነበርና በፕሮቴስታንት እምነቶች እያደረገ ጌታ ላከኝ ወደዚህ ሀገር ጌታ ላከኝ እያለ የተለያዩ እምነት ያላቸውን መዝሙሮች እያደረገ በቪዲዮ አቀናብሮ የሚለቅ ነው። ታዲያ እንግዲህ ሱሱ ከዚህ ግለሰብ ጋር በሆነ ጊዜ አብራ እንግዲህ ፈጣሪን የሚያመሰግን የፕሮቴስታንት እምነት መዝሙር ያለውን አድርጋ የለቀቀችውን ቪዲዮ ነው በውስጥ የላከችልኝ እና በእምነቷም ከዚህ ልጅ ጋር የምትመሳሰል ነች፣ ፕሮቴስታንት እምነት ተከታይ ነች። እና አሁን ላይ የገብርኤልን ስም ራሱ የጠራችበት ነገር ሰው እንዲያምናት እየሄደችበት ያለው ጥረት በጣም የሚያስገርም በጣም የሚያስደነግጥ ነው። ሀይ ይህንን ሁሉ ጉድ አታውቅም በማለት ነው በውስጥ መረጃውን ያደረሱኝ። ሁለቱም የተላኩልኝ ቪዲዮ ሳይ በጣም የእውነትም ገርሞኛል። ልብም አላልኩትም ነበር። እንደተባለውም በቪዲዮ እሷ በለቀቀችው ቪዲዮ ገብርኤልን እኔ ዳኒ ጎድቻለው ምንድን ነው እየተካሄደ ያለው እያለች እየማለች ተመልክተናታል። በዚህ በኩል ደግሞ እንግዲህ እቺ ልጅ ኦርቶዶክስ እምነት ተከታይ እንዳልሆነች በእምነቷም ፕሮቴስታንት እምነት ተከታይ እንደሆነች ጓደኞቿም ሌሎች ጓደኞች እንዳሏት ጭምር ነው በቪዲዮ የተመለከት ነው ማለት ነው። በጣም ጉዳዩ ያነጋግራል ማለት ነው ይሄ ነገር ሀይሚ አሁንም ድረስ ወጥመድ ውስጥ እንደገባች ነው ብዙዎች የሚናገሩት። እነዚህ ግለሰቦች በቃ የእውነት እያስመሰሉ ሀይሚን ሌላ ነገር ውስጥ እየከተቷት እንዳሉም ጭምር ነው መረጃውን ያደረሱን። በተለይ ደግሞ ከብሩክ ጋር ያላት ግንኙነት የእውነትም እየሻከረ የእውነትም እየተጠላሉ ና ሄዱ ዳኒ እንግዲህ አውቆ ሀይሚን ቤት ድረስ ጋብዞ ከዛ ዳኒ እና ሀይሚ አብሮ ጊዜ እንዳሳለፉ አስመስሎ እዛም በሚያሳልፉበት ጊዜ ሱሱ ካሜራ ይዛ እንድትመጣ አድርጎ ይህንን ሁሉ ድራማ እንደሰሩ ነው መረጃዎቹ የወጡት። ታዲያ ለዛም ድራማ ሶሲ የእውነት ለማስመሰል እንግዲህ የፈጣሪን ስም እየጠራች ጭምር የዳኒ ነገር እንዳሳሰባትና ሁለቱን አንድ ላይ እንዳያዘቻቸው ጭምር አድርጋ ስትናገር ተመልክተናል ማለት ነው። ታዲያ እንግዲህ እነዚህ የሚሰሩት ነገሮች ሀይሚ አሁን አሁን ድረስ አለመንቃቷ ነው ብዙ ሰው እየተናደደበት የሚገኘው ለምንድን ነው ሀይሚ ከብሩክ ጋር ያለሽን ነገር ለመጨረስ እማት ሞክሪው ለምንድን ነው ክፍተትስ እያስገባችሁ ሌላ ሌላ ድራማ በፍቅራችሁ መሀል እያስገባችሁ ለምንድን ነው እንድትጠቁ ሲሆናችሁት ብለው ነው ብዙዎች የተናደዱት እንግዲህ ያው እንዳሰቡት ሆኖላቸዋል ዳኒና ሀይሚ በአንድ ክፍል ውስጥ ተገኝተዋል በዛም በተገኙበት ክፍል ሶሲ ካሜራ ይዛ ሄዳ ሁለቱን ስትቀርጽ ተመልክተናል ማለት ነው እንግዲህ ምንድን ነው እየሰራችሁ ያላችሁት ምን እንድንወስ አንድ ክፍል ያስቀመጣችሁ ብያለች ስትናገራችሁ ነው የተመለከት ነው። ግን ያው ይሄ ሁሉ ሶሲም ከዳኒ ጋር ተመሳጥረው የሰሩት ትሪክ እንደሆነም ጭምር ነው መረጃዎቹ እየወጡ የሚገኘው። ዳኒ እንግዲህ ያሰበው ነገር አለ። ከብሩክ ጋር እልህ ተጋብቷል። ስለዚህ ይህንንም ብሩኬን በጣም ለማናደድ ያደረገው ሌላኛው ድራማ ነው። ከሀይሚ ጋር የሆነ ጊዜ እያሳለፈ አስመስሎ ሀይሚን በሆነ ጉዳይ ቤቱ እንድትመጣ አድርጎ ከዛ በዛውም አብሮ በነበሩበት ሰዓት እንግዲህ ሱሱ ካሜራ ይዛ እንድትገባ አድርጎ ሌላ ድራማ ነው እንዲፈጠር ያደረገው ማለት ነው። እውነት በጣም ከባድ ነገር ነው። አሁን ድረስ ሀይሚ በጉዳዩ አለመንቃቷ ደግሞ ብዙዎችን አናዷል። ከዚህ ጉዳይ ጋር ተያይዞ ብሩክ በተለቀቀው ቪዲዮ በጣም እንዳዘነና አሁን እንግዲህ በቀጣይ በሚሰራው ቪዲዮ ምን አይነት ውሳኔ እንደሚወስን ብዙዎች ለማወቅ ጓጉተዋል፣ ማለት ነው። ብሩኬ እንደዚህ ይፈጠራል ብሎ እንዳላሰበ፣ በተለይ ሀይሚ ደግሞ ዳኒ ብቻውን ዳኒ ቤት ሄዳ እንግዲህ እሱን ያገኘችበት መልኩ በጣም እንዳናደደውና ና ስሜታዊም እንዳረገው በሁኔታውም እንዳስደበረው ነው መረጃዎቹ የሚያሳየው ማለት ነው። እንኳን ብቻውን አግኝተው አይደለም ጓደኞቹ ባሉበት ቦታ እራሱ ሆኖ ቤቱ በሄደችበት ወቅት በጣም ተናዶ ነበር። እንዴት እሱ ቤት ትሄጃለሽ? እንዴት ሄደሽ ሌላ ነገርን ከሱ ጋር ታወሪያለሽ? ምን ማለት ነው? እያለ ሲናደር ነበር። አስቡት እንግዲህ ጓደኞቹ በሌሉበት ደግሞ ዳኒ ብቻውን ባለበት ሁኔታ ቤቱ ሄዳ መገኘቷ ቪዲዮ ደግሞ መታየቱ ደግሞ ምን አይነት ነገር በብሩክ በኩል እንደሚያስከትል በብሩክ በኩል ምን አይነት በቃ የሚቆርጥለት ነገር እንደሚፈጥር ለማወቅ አይከብድም ማለት ነው። ታዲያ እንግዲህ የሁሉ ነገር እየሆነ ያለው ሱሱም ዳኒም ሌሎች ሰዎችም ይህንን ነገር በማየት በቃ ውስጥ ለውስጡም በደንብ እየሰሩበት እንደሆነ ጭምር ነው የሚያሳየው ማለት ነው። እንግዲህ አሁንም ድረስ ሰው እየተናገረ የሚገኘው ሀይሚ እባክሽ እባክሽ አንዴ ብሩኬ ፕራንክ ነው ብሎ ነግሮሻል። ብሩክ እንኳን እንደዚህ አይነት ነገር ሊያስብ እሱ በጣም የቤተ ክርስቲያን ልጅ ነው። እናውቀዋለን፣ እናከብረዋለን። ከማንም በላይ ደግሞ አንቺንም የሚረዳሽ አንቺንም የሚቀርብሽ እሱ ነው። እንዴት እሱን አስቀይመሽ ዳኒን አምነሽስ ለዳኒ ወግነሽ እንደዚህ አይነት ነገር ታደረጊያለሽ ነው እያሉ ብዙዎች የተናገሩት ማለት ነው። ብሩኬ ይህንን ፕራንክ ቪዲዮ ሲያስብ ከሱሱ ጋር አንድ ክፍል ውስጥ ራሱ በነበረበት ወቅት ካሜራ አዘጋጅቶ ነበር። ከፊትም ካሜራ ነበረ። ጉዳዩ ፕራንክ እንደሆነም ደጋግሞ አስረድቶ ተገኝቷል ሀይሚን ምናልባት ሊያስደነግጥ የሚችል ፕራንክ ነው ዛሬ የምሰራው ይሁን እንጂ እኔ ምንም አይነት ግንኙነት ከሱሱ ጋር የለኝም ብሎ ነው ሁሉ ቪዲዮ ጀምሮ ያንን የፕራንክ ቪዲዮ የሰሩት ታዲያ እንግዲህ በተገላቢጦሹ ደግሞ ዛሬ ዳኒና ሀይሚ አንድ ክፍል ውስጥ በተገኙበት ወቅት ካሜራ እንደሌለ ሱሱ ሁሉ የዞረች ስታሳይ ነበረ ዳኒ ምንድን ነው ከእሷ ጋር የምትሰራው ሀይሚ ስብትሆኝ ምንድን ነው ከዳኒ ጋር ያለች ነገር ካሜራን በሌለበት የዩቲዩብ ቪዲዮ ነው እንኳን ብዬ እንዳላስብ ምንም በሌለበት ሁኔታ ሁለታችሁ ብቻ ያላችሁበት ሁኔታ ምንድን ነው እያለች ልጅ እየተዘዋወረች ነበረ እንግዲህ ስታሳይ ስትቀርጽ የነበረችው ታዲያ ይህ ሁሉ ነገር ሱሱም ድንገት እንዳልገባችና ይሄ ነገር አውቀው አቀነባብረው ዳኒና ሀይሚ ብቻዋን ስትሆን ሱሱም እዛ ድረስ በመሄድ ይህንን ቪዲዮ እንደቀረጸች ነው። በስተ መጨረሻ ቪዲዮዎቹ የሚወጡት ምናልባት ከዚህ ጋር በተያያዘ ብሩክና ሀይሚ በእልህ ሆነው ከተጣሉ ዳኒ እንግዲህ ያው እልሁን መወጣቱን በዚህ ማሳየት ይቻላል። ሁለተኛ ሀይሚንም ከብሩኬ ለይቶ ብሩክን ለማናደድ የሚጠቀምበት ነገር ነው። በሌላ በኩል ብዙዎች ሱሱ ምንድን ነው ጥቅሟ? በዚህ መሀል እያሉ ይገኛሉ። ሱሱም ብሩክን ትፈልገዋለች የሚባል ነገር ነው። በሌላ በኩል የመጣው እንግዲህ ብሩኬ ያው በእልህ ሆኖ እንደዚህ የሚያደረግ ከሆነ ያው፣ ወደ በፊት ጓደኛው እንደ እህቱ ወደሚያያት ወደ ሱሱ መሄዱ እንደማይቀር አይነት ነገር ነው መረጃውን እያደረጉ የሚያወሩት። ስለዚህ ሱሱም እድሏን ለመጠቀም የምታደረገው ጥረት ይመስለኛል። ያው ብሩኬ በጸባዩ በጣም የተመሰገነ ልጅ ነው። የቤተክርስቲያን ልጅ ነው። ሰው አክባሪ ነው። እንደው አሁን ባሉት ነገሮች ከዳኒ ጋር እልህ ተያይዞ ክስ ደረጃ ተደርሶ ክስ የሚከፈትበት ልጅ ሆነ እንጂ ሰው ቀና ብሎ የማያይ ልጅ ነው እና በተለይ ደግሞ በሃይማኖቱ በጣም ሃይማኖቱን አጥብቆ የያዘ ፈርሃ እግዚአብሔር ያለው ሰውንም የሚያከብር ቤተሰቦቹንም የሚያከብር ጥሩ ጸባይ ያለው ልጅ ነው። ስለዚህ እንግዲህ እሱ እሱ ብሩክን እንደ ፍቅር አጋሯ ራሱ ብትፈልገው በቃ በዚህ አጋጣሚ ተጠቅማ በዛ በዚህ ብላ እንግዲህ ብሩክ ብቻውን መሆኑን አመላክታ እንግዲህ ብሩክንም ለማጥመድ ያሰበ ያላችሁ ሴራ ይሆናል ተብሎ እየተጠበቀ ነው። ግን በዛም ማለ በዚህ መሀል ላይ እየተጠቀሙ የሚሄዱበት ነገር ሰውን ለማሳመን የሚደረግበት ነገር በጣም አነጋጋሪ ነው የሆነው ገብርኤልም ብላ ምላለች። ይሁን እንጂ የእውነት የኦርቶዶክስ እምነት ተከታይ ነቸው የሚለው ሌላ አጠያያቂ ነገር ነው። ምክንያቱም በሌላ በፕሮቴስታንት መዝሙር ተመልክተናታል ማለት ነው ሱሱን። ስለዚህ እንግዲህ በገብርኤል ስም ጠርታ ምላ እንግዲህ የእውነትም ዳኒና ሀይሚን አብራ በማግኘቷ ተናዳ እንደ በቃ በሁኔታዎች ሁሉ ሸቀቻ አርጋ ነው እንግዲህ ቪዲዮ የተለቀቀው ማለት ነው። ግን ያው ዋላ ደር ብሎ ቪዲዮቹ ሲታዩ ደግሞ ሱሱ እውነት እንግዲህ በገብርኤል ስም አምና የማለችው ነገር ነው ወይ አይደለም የሚለው ደግሞ ሌላ አጠያያቂ ነገር ሆኗል ማለት ነው። እንግዲህ ጠቅለል ባለ መልኩ ይዘንላችሁ የመጣ ነው መረጃዎች ይሄን ይመስሉ ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።